እንዲያውም እናትመጣች ምን ምን የለት ጊዜ ሳትወስጂ የወለድሽን ልጅሽ ልጅ መሆኑ አምነሽ ለቤተሰቦች ብታስታውቂ መልካም ይመስላል። ዳግም ይባል ታዋቂ ሙሉ ስም የለሽ፣ ግድ የለም። ኤሚ ካልኪኝ ይበቃል። የጓደኛሽ ልጅ እንዴት አባት ነው የሚያምረው! እኔም ማስተያየትሽን በደንብ እያየች ነበር። ለማንኛውም ጠንቀቀበ፣ ይሄኛው ከኤርሚያስ ይባሰል። ለመሆኑ ያንን ኤርሚያስ አሁንም ታገኛለሽ? ለምን ጠየቅ? አይ፣ እንዲሁ ዝም ብዬ ነው። የኔ እና የሱ ጉዳይ እያበቃለት ጉዳይ ነው። ከዚህ በኋላ አይኑ ማየት አልፈልግም። ግድ ልጁ እንደሆነ ከተወለደ ማደጉ የማይቀር አልነገርኩም፣ እንጂ ከአንተ ጋር ስጣልቼ ሄድኩ፣ ግን ልጅ ልገለው ነበር። አባዬ፣ ያ ልጅ መጥቶ ባያድነኝ ኖሮ ዛሬ ልጄን አጥቸው ነበር። ፈጣሪ ከምንጉርን ያተረፈሽ። ከአምራን ጋር እርቅ ፈጽመናል። ምን እዋቁትን፣ እናሁም ይቅርታ አድርጎልኛል፣ እርሱም ይቅርታ ያርጉልኝ። ምን፣ ይሄ በፍጹም አይሆንም። እውነት ይህንን ካደረገ ልጁ አብዷል ማለት ነው። ይልቅስ ለልጄ የሚሆነውን ጠንቅቄ የማክሰው ነው። አንቺ ግን በፍጹም ለልጃት አባኮ ትንጋሽ እሺ ይበል። ገና በልጅነት ነበር አባቴ ላይ ጥለሽ ነች። ስለ አንቺ ምንም ነገር አላውቅም። እስኪ ገ ለምንድነው አባቴን ጥለሽ ነች? እረፍ እያልኩ ኩበታ ግን የቆየ ነው። ሜን እየቀሰቀስቅ ባካት አስጨንቀኝ። እንዴት ነው በትዳሩ ላይ እኔን ስትወልጂኝ ባልሽ ሊያውቅ ያልቻሉ? እንደማያውቅ ከሆነ ደግሞ ታላቁ ወንድሜ በትንሽ አመት ይበልጠኛል በጣም ይወር፣ ምን ሆነ? እኔን አርግዜ ስትወልጂ እንዴት ነው ባልሽ ማታለ? ይሻሽ አባቱ፣ አባቱ በቃ ተው፣ ልጄ። መልስ የለሽም አይደል? እኔን አባቴ ላይ ጥለሽ ስቴጅ ተመልሳ ትመጣለች ብሎ አስቦ ነው። ለካ አንቺ አዲስ አበባ ላይ የሞቀት እዳር ነው፣ ልጅ እሺ። ቆም፣ ምን ይፈጠር ነው የምትለው? እኔ አሁን ምን ይፈጠር እያልኩ አይደል? ቢያንስ ግን የወለድሽን ልጅሽ መሆኔን አምነሽ ተቀበይ እያልኩሽ። ቆይ እሱን መች ካድኩ? እንዳገባ ኧረ እባክሽ በደንብ ነው ከርሽ ያንን ሁሉ ጊዜ የልጅነት ዘመኑ እንግዲህ በሕልሙ ያየው ነገር እጅግ በጣም ስላስፈራው እንዲሁም ደግሞ ልጁንም አምራንንም የሚያጣ ስለመሰላት አሁን ላይ ግን ስለ ሁሉም ነገር ይቅርታ ተባብለዋል ማለት ነው። ስለዚህ ሁለታቸው እርቅ አውርደዋል ናሆምና እንዲሁም ደግሞ አምራን ማለት ነው። ስለዚህ አብረው ሆነው ልጃቸውን ለማሳደግ እንግዲህ ተስማምተዋል በዚህ ጉዳይ ላይ እንግዲህ አቶ ሌይኩንንም እግሩ ላይ ወድቃ ይቅርታ ስጠይቀው እጅግ በጣም ነበር የተጨናነቀው ማለት ነው። እንዴት እንደዚህ ሊሆን ይችላል? እንዴት ይቅርታስ ያደርግላታል? በማለት እንግዲህ አቶ አቶ ሌይኩን እንግዲህ ልጁ ነበር ሲቆጣ የነበረው ማለት ነው። ለአቶ ተሰማና እንዲሁም ደግሞ ለናሆሚ መጥቶ ሲናገረው እንደው የዚች ልጅ ጉዳይ ናሆም እኮ አሁን ላይ ይቅርታ አድርጎላታል፣ እና አብረው እንዲቀጥሉ ነው የፈለጉት እሷ ለጥቅም ፈልጋ ነው ወደ እዚያ ቤት የመጣችው ናሆሚ እንኳን እንደዚህ ብትሆን ከኤርሚያስ ብታረግዝም እሷ በፍቅር ነው የታለለችው። ግን ደሞ የኛዋ ደግሞ ገንዘብ ፍለጋ እንጂ ናሆምን ወደው አደለም። ስለዚህ በዚህ ጉዳይ እጅግ በጣም ግራ ገብቶኛል አቶ ተሰማ ምን እንደማደርግ አላቅም፣ እያለ እጅግ በጣም የተጨናነቀ ይገኛል ማለት ነው፣ አቶ ለይኩን። በነገራችን ላይ ናሆም በጣም ጎበዝ ነው፣ ምክንያቱም እንግዲህ በህልሙ ያየው ነገር ራሷን ስታጠፋ እንዲሁም ልጁን ሲያጣ ምናምን ነገር ያ ፓርት ስላየ ምንም አይነት ጊዜ እንኳን አልወሰድም፣ ሄዶ ይቅርታ ተባብለዋል ማለት ነው። አብረው እንደሚቀጥሉ ነው እንግዲህ የተናገረው። ሲቀጥል ለወይዘሮ ዝናሽም ተናግሯል ማለት ነው። እና አሁን ላይ አባትህ የድርጅቱን ጉዳይ እንዴት አደረገው ለአንተ ሊያስረክብህ አይደለ? በማለት ጠይቀው ነበረ። እሱ ግን እኔ የምነግርሽ ነገር አለ እማዬ በማለት ጥሩ ነገር ከሆነ ንገረኝ፣ ካለዚያ ግን ሌላ በጣም ብዙ የማስበው ነገር አለ፣ የሚያጨናንቅ ነገር መስማት አልፈልግም ስትል ነበረ። ግን ደግሞ በመጨረሻም ነግሯታል። እሱም ከእምራን ጋር እርቅ እንዳወረዱና አብረው መቀጠል እንደሚፈልጉ ነው እንግዲህ እየነገራት፣ እንዴት እንደዚህ ይሆናል ብላሷ ተናዳለች ማለት ነው። እውነት ለመናገር ዳግም በጣም ነው የሚያሳዝነው ማለት ነው ምክንያቱም በእናት እናቴ ብሎ ሲጠራ እንኳን ለምንድን ነው እንደዚህ ላይ የምጠራኝ ብላ። በዚህ እድሜው በጣም ትልቅ ነው ማሰብ ይችላል፣ ብዙ ነገሮች አሉ። ስለዚህ ይህን ሁሉ ልጅነቱን ማለት ነው አባቱ አሳድጎታል። አሁንም አባቱ በሱ ምክንያት እስር ቤት ገብቷል ማለት ነው። እንግዲህ ወልዳ ነው የጣለችው። ከዚያ በኋላ ሚስጥርሽን አወጣብሻለሁኝ ካለዚያ ዳግም ልጅሽ መሆኑን ማመን መቻል አለብሽ ብሏት ነው እንግዲህ አሳምኗት ማለት ነው። ያ ማለት ሚስጥርሽን ሽን ላትሎ ይኩን አወጣለውኝ ግን ደግሞ ልሽን አምነሽ መቀበል አለብሽ የአንቺ ልጅ መሆኑን ማመን አለብሽ ብሏት እንግዲህ የዳግም አባት አሳምኗት በዚህ አስፈራርቷት ነው እንግዲህ ካደገ በኋላ ቢያንስ እንኳን ዳግም እናቴ የት ነው ያለችው? እናቴን ማወቅ እፈልጋለሁ ብሎ እንግዲህ አባትን ሲያጨናንቅ ነው። በዚህ ጉዳይ አስፈራርቶ እንዲሁም እናትነቱን ልታምን የቻለችው ማለት ነው ወይዘሮ ዝናሽ እውነት ለመናገር በጣም ነው ያጠፋችው ማለት ነው። እንዴ አንድ ሴት አግብታ አግብታ ኖርማል፣ ከጋብቻ በፊት ምናምን ቢሆን እሺ፣ ግን አግብታ ልጅ ወልዳ፣ በመሀል ደግሞ ያ ባሏ እያለ ሌላ ሰው ጋር ሄዳ ወልዳ፣ እስከምትወልድ ድረስ አቶ ለይኩን ምንም የሚያውቀው ጉዳይ የለም ማለት ነው እንዴ። ለዚህ ነዋ ስትፈራ የነበረችው። በጣም የሚያስፈራው። እንዴት እንደዚህ ልታረግ ቻለች? እኔ ብቻ ግን በጣም ገራሚ ነው። እና ይሄንን ሚስጥር፣ አሁን ላይ እንግዲህ ኑሀሚን ታወጣብኛለች አታወጣብኝም እያለች እየተንቦቀቦቀች ትገኛለች ማለት ነው። ምክንያቱም ከዚሁ ከቤቱ ጋር በነበረች እዚህ ቤት ባልወጣች ይሻላይ ነበረ። ምክንያቱም ነገሮችን እኔ ራሱ በየጊዜያቱ መቆጣጠረች ነበር። አሁን ግን በጭንቀት ልፈነዳ ነው እያለች ነው ማለት ነው። ኑሀሚን ይህን ሚስጥር አወጣችው ወይንስ ደግሞ አላወጣችው የሚለው ነገር እያሳሰባት ይገኛል። በጣም ነው። በዚያ ላይ ደግሞ ዳግም ራሱ በጣም አስጠንቅቋታል። እኔ ከዚህ ቤት የማትተኝ የማልቀመጥ ከሆነ ውጣ ምናምን እያልሽ በጣም ምንትን ምትኝ ከሆነ እኔ በፍጹም መውጣት አልፈልግም፣ ከወጣው ግን የዚህም ቤት ነገር ሚስጥርሽን ሁሉ እናገራለውኝ ብሎ እያስፈራራት ይገኛል። እሷ ግን እባክል ለዘመናት የገነበውትን ትዳሬን እኔ ማፍረስ አልፈልግም፣ እንዲፈርስ አልፈልግም፣ እባክል ልጄ ዳግም ልለምን ልለምን ልጅ እንኳን አላለችውም። ልለምን በቃ ቤት ልከራይል በፈለከው ጊዜ ቤት ልከራይል የፈለከውን ነገር ላደርግልህ አዲስ አበባ መቀመጥ ትችላለህ ብለው ነበር ማለት ነው። እሱ ግን አልፈልግም፣ ይህን የመሰለ የእናቴ ቤት እያለ እኔ ሌላ ቤት ሄጄ የምቀመጥበት ምንም አይነት ምክንያት የለኝም፣ ስለዚህ ከዚህ ቤት አልወጣም ብሏታል ማለት ነው። በዚያ ላይ ኤሚን ደግሞ ተዋውቋታል። ኤሚን ደግሞ ያስተዋወቀችበት መልኩ በጣም ገራሚ ነው። እንግዲህ ለእሱ እህቱ ነች ለዳግም እህቱ ነች በቃ በእናቱ እህቱ ነች እና ኤሚ ራሱ ስታየው እጅግ በጣም ነበር የደነገጠችው ሳትወደው ሳታፈቅረው አትቀርም ማለት ነው እና ማን ልበል ብሎ ሲተዋወቃት ኤሚ ባላለው በማለት እሱም እጇን ሳም አደረጋት እና ያው ወይዘሮ ዝናሽም በጣም ነበር የደነገጠችው የጓደኛዬ ልጅ ነው አሜሪካ ነው የምትኖረው እሷ በመኪና አደጋ ህይወቱ አልፎ ነው ስለዚህ እሱ ከኛ ጋር ነው የሚሆነው ብላ ላቶ ላይኩም እንዲሁም ደግሞ ለልጆቿ የምታናገረው የምታሳምነው በዚህ ጉዳይ ነው። ስለዚህ ላቶ ላይኩንም ሲጠይቅ ይህን መልስ ነው የምትመልስለት በማለት ለዳግም ተናግራ ነበር። እናቴን ገደልሻት ወይ ራሽን ገደልሽ ወይ፣ ለነገሩ ኑሮሽም አጠቅሚም እንደዚው ነው ድሮም የሞት ሽነሽ በማለት እንግዲህ ሲናገር ነበር። በጣም ከባድ ነው። በጣም ከባድ ነው። በዚህ እድሜው በጣም ብዙ ነገር በሚያውቅበት ነገር ልጅ አይደለህም ብላ በሰዎቹ ማል መናገር እሱን ማካድ ማለት ነው። የራሷን ፍላጎት አስቀድማ ማለት ነው። አብዛኛውን እናቶች የራሳቸውን ፍላጎት አያስቀድሙም መሆኑን ለመናገር አንዳንድ አሉ አንዳንድ ጥቅም ወዳጆች ሰዎች አሉና ከዚህ አንጻር እንግዲህ ወይዘሮ ዝናሽ ያው ጥቅም ስለምትፈልግና ነገሮቹን እንትን ስለምትል ነው ማለት ነው እንጂ ልጇን ማስበለድ ትችል ነበር። ልጇን ቢያንስ እንኳን መካድ የለባትም ማለት ነው። አንዳንድ ነገር ስለተደረገልን ወይንም ደግሞ ምንም ያክል ስለተሰጠን አይደለም። አሁን ዳግምን በጣም ብዙ ነገር ማድረግ ትችላለች ማለት ነው ወይዘሮ ዝናች። ምክንያቱም ብር አላት ምናላት፣ እንደፈለገ ማድረግ ትችላለች። ይ ቤት ልከራይ ላይ የፈለገውን ነገር ላድርግልም። እሱ ነገር አይደለም። ልጁ እየራበው ያለው ማለት ነው ያስፈለገው፣ ውስጡ በቃ የእናትነቱን ስሜት በቃ በእናትነት መታቀፍ ከእናትነት ውስጥ መጠራት ምናምን ያ ነገር ነው። ፍቅር መስጠት አምና ልጇን መቀበል ይሄ ነገር ነው። እሱን እንትን የሚለው ማለት ነው። ከምንም በላይ ለሰው ልጅ ፍቅር ነው እና የእናትነትን ነገር እንድትሰጠው ነበር የፈለገው እሱን ደግሞ እሷ ነፍገዋለች ማለት ነው። እና ከምንም በላይ ያው ስለተደረገልን ስለተሰጠን ስለሆነልን ምናምን ሳይሆን ሰውነት ቀድሞ በሰውነት ትክክለኛውን ነገር ልጅነቱን ማለት ነው አምና መቀበል ነበረባት። ግን ደግሞ የራሷን ነገር አስበልጣለች ማለት ነው፣ ንብረቴ ምን እያለች እንግዲህ። እሷ ስለ ክብሯና ስለ እንትኗ ትጨነቃለች። ይህንን የመሰለ ልጅ ክዳ ማለት ነው። በጣም ነው የሚገርመው እንግዲህ ጉድ ቀስ እያለ ወደ ኋላ ይወጣል የሚባለው ይህ ነው ማለት ነው። በፊት እንግዲህ ብዙ ነገር ስትል ነበር፣ ይሄ የተከበረ ቤት ነው ማንም እንደፈለገ አይኖርበትም እያለች ስትንጠራራ ነበር። ጭራሽ የራሷን ጉድ ሸፋፍና ተቀምጣለች ማለት ነው። እና እንግዲህ ምን እንደሚፈጠር አሁን ድርጅቱ ላይም እሱ ይሰራል በእርግጠኝነት፣ እና ሆም ምናምን ነገር ማለት ነው። እውነቱ ይታወቃል፣ ዘግይቱ ዘገያል እንጂ ዳግም የእሷ ልጅ እንደሆነ ይታወቃል። ስለዚህ ከድርጅቱ እኔም መግባት እፈልጋለሁ ይላል ምናምን ነገር ልጁ ደግሞ በጣም እንትን ነው ስማርት የሆነ ልጅ ነው ዝም አይልም የፈለገውን ነገር ከመናገር ወደኋላ አይልም ማለት ነው በጣም ብዙ ነገር ስለ ቤቱ ሲያጣራ ነበረ ስለ ሄደንም ስለ ኑሀሚንም በደንብ አድርጎ እያጣራ መነ እግሬ ካሱሬ እኮ ረገጠ ገና እኮ ነው የመጣኸው እያለችው ነበር እሱ ደግሞ አይ እዚህ ቤት መኖሪ አይቀር እያንዳንዱ ላጣራ ብዬ ነው እያለ ነበር ማለት ነው ስለዚህ ፈጣን ልጅ ነው ነገሮችን እንግዲህ ግልጥልጥ ነው የሚያደርገው፣ በቅርብ ጊዜ ብዬ አስባለሁኝ። እና ያው እንግዲህ ነሆሚና አቶ ተሰማ ብቻቸውን መኖር ጀምረዋል ማለት ነው። ስለ ኤርሚ አንስቶ ነበር አቶ ተሰማ ማለት ነው ለናሆሚ። እኔ እሱን ሰውዬ አልፈልግም ብላለች ማለት ነው። አሁንም ኤርሚን አልፈልገውም ያለች ነው። ግን ደግሞ አቶ ተሰማ ልጅ መወለዱ አይቀርም፣ ይወለዳል፣ ያድጋል፣ ስለዚህ ሰው ያስፈልገዋል በማለት ነው እንግዲህ ባጭሩ እንድትታረቅ ይፈልጋል። ከእድሜ ጋር ትታረቃለች ወይንስ ደግሞ አትታረቅም የሚለውን እንግዲህ አብረን ወደፊት የምናየው ይሆናል። አቶ ለይኩን ግን እጅግ በጣም መልካም ሰው ናቸው። ምክንያቱም አቶ ልንሰማ እንደዛ ቤት ተከራይተው ደስ በሚል ሁኔታ አስቀምጠዋቸዋል። አሁንም ቤት እገዛላቸዋለሁ፣ ሕክምናውም ይደረጋል በማለት እንግዲህ ተናግረዋል ማለት ነው። እና በጣም እንደዚህ አይነት ደግ ሰዎች አሉ ክፉ ሰዎች እንዳሉ መልካም የሆኑ ሰዎች አሉ ማለት ነው። እና መልካሞችን እንዲሁም ደግሞ ውለታ የተደረገላቸው እንደዚህ በተግባር የሚያሳዩትንም እያብዛልን ለማለት እወዳለሁ። ውድ ቻናሌ ተከታታዮች ቤተሰቦች፣ በያላችሁ በሰላማችሁ እየብዛልኝ፣ ለቤቴ አዲስ የሆናቸው ደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።